እንግዲህ ዛሬ ትዕግስትና ዝና በሞገስና በመድብል ታግተዋል። ለጌታም ጌታ አለው ይባላል እና ዛሬ እንግዲህ መድብል ዝናንና ትዕግስትን አግቷቸዋል። ማህሌትም እንዴት ታገተች! ስቃዋን እየተቀበለች ነው ማህሌት በጣም ልትሰቃይና በጣም ስራዋን ያገኝ ሴት ብትኖር እሷ ናት። ይገርማችኋል አሁን እንኳ በብሩክ ቤት ታግታ ትዕግስትንና ምሳሌን ምሳሌን አንገቷን ሲጣርጋ በማያት ትዕግስትን ፍቺኝ እያለች በማስፈራራት እየታገለቻትና ፍቺ በማለት ትዕግስትን እያስጨነቀቻት እና አለዛ ትዕግስት ካልፈታሽኝ፣ እግሬን እውነቴን ነው ምልሽ ምሳሌን ሴት ጣርጌ በዚሁ አሰናብታታለሁ እያለች እያስፈራራቻት ባለበት ሰዓት ላይ እንግዲህ ዛሬ ትዕግስት ለመድብል ደውላ መድብል ትዕግስት እኮ ማህሌትኮ ትግስትን ማህሌትኮ ምሳሌን ይዛብኛለች፣ ስለዚህ ፍችኝ እያለች ነው። ምን ላድርግ ስትለው መድብልም ጊዜ እንደመውሰድ አድርጊ፣ ለመፍታት ሞክሪ። ምክንያቱም እኔ ሰፈር ልደርስ የተወሰነ ደቂቃ ነው የቀረኝ አላት። መድብል እንግዲህ የወንድሙን ተጠርጣሪዎችና ወንድሙን ያገቱትን ያሰቃዩትን ሰዎች አንድ ባንድ እያጣራና ዝና የሚባለውን ሰውዬ ማንነቱን በወግራና በቀኝ እያጠና ይገኛል። ዛሬ በቁጥጥር ስር አውሎታል። ሆኖም ገና ዝናን የሚፈሩት ዳጣና ሞገስ በጣም ተርበት ብተዋል። ዳጣ እኔ ምልህ ሞገስ እዚህ ያለንበት ይመጣል ያቀዋል እንዴ? ዝና እያለች ሞገስ ጠየቀችው። ሞገስ ከሉሊት ጋር እንግዲህ አለማቸውን እየቀጩ ነው። ደስ ብሎታል፣ እሷም ደስ ብሏታል። ዳጣ እውነቴን ነው የምልሽ ይንከባከብሻል፣ አይደል? ሞገስ ተንከባከባት አለችው። ዳጣና ሞገስ፣ ዳጣና ሞገስ ሉሊቱ ነው ባንድ እየተጫወቱና እየተዝናኑ ነው። ሆኖም እንግዲህ ማህሌት እየተሰቃየች ነው። መድብል እያሰቃያት ነው። የሥራዋን እያገኘች ነው። በጣም ደስ ይላል። ማህሌት አሁን እንኳ እጅ ተፍንጅ እንኳን ተይዛ ምላሷ አትሞትም። እንግዲህ ምሳሌን እንቅ አርጋ ይዛ ትዕግስት በፈታቻ ቢላዋን ላጣርጋ ትግስትንም ፈንግላ ልትወጣ ነበር፣ ልታመልጥ ነበር። ግን አልተሳካም። መድብል በሩ ላይ ጠበቃት። እንደዚሁም ማህሌት ቢላዋን ይዛ አሰናብታታለሁ፣ እወጋታለሁ እያለች ምሳሌን ብታስፈራራው፣ መድብል ግን ልክ እንደ ወንድሙ ጀግና ነው። አይ ወንድ ልጅ ኮስተር ብሎ ጀግና ሲሆን ነው። በነገራችን ላይ ጀግና መቼም ቢሆን አይደፈሬ ነው እና ከኪሱ ጋር ያደርገውን ሽጉጥ አውጥቶ እመኒ እችል ልጅ የማለቂያ ከሆነ ከአንድ እስከ አስር እቆጥራለሁ አለ። እዛ ፈንክቸሽ ሬሻሽ ነው ከዚህ ከቤት የሚወጣው አላት። እሷም ትዕግሥቱን ተፈታት ነው እኔ ብዙ አመት የታሰርኩት የተናገርኩትንና በተግባር ስለሚገኝ ነው። ባፌ የተናገርኩ ማለት በተግባር አደርገዋለሁ እመኔ አላት። ከዛም መድብል አንድ ሁለት ሲል በሶስተኛው ምሳሌን ገፍትራ ወደ ትዕግስት ላከቻት። ሆኖም እንግዲህ ስቃውን እንደቀጠለ ነው። መድብልም ሽጉጡን አወረደና ቀጥ ብለሽ የነበርሽበት ክላስ ግቢ አላት። ማህሌትም እየተጉረዘረዘች በፍጥነት ወደ ነበረችበት ክላስ ተቀመጠች። መድብል እንግዲህ እጇንም እግሯንም ፍጥና አርጎ ጥፍረር አርጎ አስሯታል። አሁንም እያሰቃያት ነው። በጥፊ በርግጫ እያለ እያሰቃያት ነው። ከዛም መድብል ደውሎ ለትዕግስት ትዕግስት ምናለሽ ምናለሽ ዝና በማለትም፣ እመነኝ ያለኝ ነገር ስላንተ የለም አለችው። ግን አንተ ለምንድን ነው ስለ እሱ ማወቅና የምታጠራራኝ ወይም ስለ እሱ ማወቅ የምትፈልገው ለምን ነው ስትለው፣ አይ እኔ ወንድሜ ስለጠፋብኝ ነው ደግሞ አብረን እንደምንሰራ ቀልገብችልሻለሁ ሲላት ትግስትም ያላትን ዘከዘከች። እንግዳውስ ይሄን ካልከኝ፣ እሱ ስለ አንተ አልጠየቀም፣ ነገር ግን ስለ ማህሌት በጣም ተጨንቋል። እመነኝ፣ ይዟች ሞገስ እና መድብል ይዘዋት ነው ሂጂ ቢለኝም እኔ ግን አልሰማም አልኩት በማለትም መድብልን አወራችሁ። እንግዳውስ አሁንም ቢሆን ከደወለልሽ ወደፊትም የሚልሽን ነገሮች ለእኔ ንገሪኝ ይጠቅመኛልና እኔ ለምንም አይደለም ግን መድብል አለችው። ትዕግስት እህ ትዕግስት አላት፣ የእውነትናው ማህሌት እናንተ ጋ የለችም የትም እንዳለች አታውቅም አለችው። አይ እውነቴን ነው የምልሽ እኔ አላውቅም የትም እንዳለች በማለት መለሰላት። ምክንያቱም ትዕግስት የመድብል የዝና ተላላኪ ይሆናለች መድብልንም ታወራዋለች። ስለዚህ ወሬ ሊያመልጣት ይችላል ብሎ እሱ እንደዛ ብሎ መለሰላት። እንግዲህ ሞጌ በጣም ፈርቷል። ምክንያቱም ዝናን ስላሰቃየውና ሉላን ስለወሰደበት ዝናን መዳፈር አልፈለገም። ሆኖም ግን ትፈራለህ እንዴ? አለው መድብል። ከፈራህ ሞገስ ተመለሳ አለው መድብል። እንግዲህ በጣም ጀግና ነው፣ ልክ እንደ ብሩክ እንደ ወንድሙ ነው። ለአንድ ወንድሜማ ሳልሆን እያለ እያንጎራጎረ፣ እንግዲህ ወደ ዝና እየተንደረደረ ነው። ምክንያቱም ዝና የሚባለውን ሰውዬ ማንነቱን እና ጀርባውን ማጤን ፈልጓል። ሞገስ ግን ዝናን ስለሚያውቀው ዝና ደግሞ በስም ካርድ ነው እስከ ዛሬ ሲያሳድደኝ በማለትም ደርሶበታል። ዳጣ እባክህን ዝና ያለንበትን ቦታ እንዳያቅ እኔ መሞት አልፈልግም። በጣም የምወዳቸውና በጣም ፍቅር የሆኑ እህቶች አሉኝ። በተለይ ውሃ የምትባለው እህቴ በጣም ጸባይ ያላት በጣም ነው የምወዳት እያለች ስለ ቤተሰቦቿ ስለ እህቶቿ ለሞጌ እና ለሉላ ነገረቻቸው። መሻእላህ የእውነት እድለኛ ነሽ አላት ሞገስ። እንደዚህ ምርጥ ቤተሰብ አለሽ፣ አባትሽ በዛ ላይ እያለ። እሷ ደግሞ ስለቤት ውስጥ ስላለው ጸባይ። አምሮብሻል አይደል አላት ሞገስ። ሞገስ እንግዲህ አይዳጣ በጣም አምሮብሻል አላት። አዎ፣ አምሮብኛል ብታይ ቤቱ በፍቅር የሞት ተሞላበት ነው እህቶቼ በጣም ደስ ይላሉ በማለት ገለጸችለት። እንግዲህ ማህሌት በጣም ትግስትን በእኔ እጅ በልተሽ እንደዚህ ሆነሽ እያለች ስትላት ነበረ። ትግስት በጣም ጨንቋት ነበር። ምክንያቱም እቺ ምሳሌ ምንም አታቅልጅ ምን ታርግሽ በማለትም እያለቻን ነበር እንግዲህ ዳጣ ታያቦ አለች አይደል? አለቻት። ምን ያሰቃየችኝ እኮ አቦ ሂጅ ለረጋግጣት እያለች ከትዕግስት ጋር እያዋሩ ነበር። ከዛም እንግዲህ ዳጣ አቦ ታያት አለቻት። ትዕግስት እንግዲህ ዳጣ አቦ አንዴ በርግጫ ብያልን፣ ጠባክሽ ምናምን እያለች ትግስት ጋር በኪችን ውስጥ ገብተው በጣም ርቦኛል ምግብ ሽሮሽን ስሬድልኝ እያለች እንግዲህ እያወራሩ ወደ ኪችናቸው ገቡ። ኪችን ላይ እንግዲህ በጣም ሽሮሽ ናፍቆኛል አንቺኮ በማለትም ትዕግስትን እያሞጋገሰቻት ዳጣና ትዕግስት ተያይዘው ኪችን ገቡ። ምሳሌም እንግዲህ አባትሽ ሞቷል አለቻት። ውሸታቸውን ነው ይመጣል እያሉ የሚያታሉሽ። ስለዚህ አባትሽ የለም በማለት ማህሌት ትግ ምሳሌን ነገረቻት። ውሸት ነው አለቻት። አጎቷ ሲመጣ ምሳሌ በደንብ ቅፍ አደረገችው። ደህና ነሽ ምሳሌ አላት። አዎ አንተ ስላለህልኝ አንተ ስላዳንከኝ ምንም እኮ አልሆንኩም አጎቴ ደህና ነኝ አለች ምሳሌ እንግዲህ ትዕግስት እና ዝና በመድብልና ና በሞገስ እጅ ላይ ናቸው። እጅ ከፍንጅ ተይዘዋል። እንግዲህ ቀጣይ ክፍል ላይ 81 ላይ ምን ላይ ናቸው የሚለውን ባጭሩ እጅላችሁ እመጣለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።